የጀርም ጥርቅም ቤተ ዘመድ ሁሉ ቤትና ጽዳ ብለው ምንጣፍ ደጅ አውጥተው በግድ ወጥረው በዱላ ቢወግሩ ከግራና ቀኝ ሆነው እንኳንስ ሊቀደድ ምንጣፉ ሊሳሳ ውፍረቱም አይቀንስ፣ ጭራሽ አይበሳ። እንዴው ይባስ ብሎ አቧራው ይቦናል፣ በውስጡ የያዘው ቆሻሻው ይወጣል፣ ወዙም ተመልሶ ይበልጥ ያምርበታል። ከአንድ ዓመት ሙሉ በግልጽ ያስተዋል ነው በኢትዮጵያ ሙስሊም ላይ ሲፈጸም የኖረው የዚህ ፎቶኮፒ የዚህ ተምሳሌት ነው። ኢስላም የሚጠፋ የሚወገድ መስሎት ቆርጦ ተነሳና በዶላር ያበደው ወያኔው በደፍረት ባፈሙዝ በሳንጃ በዱላ በብረት ሙስሊሙን ሲመቱ ሲወግጡ ሲወግሩት ጥምጣም የለበሱ ሙስሊም የሚመስሉ የአጼ ቀንቃኞች ሙስሊምን እያሉ ለሰው እያወሩ የኢስላም ቀበኞች ተሰግስጎ ኖሮ የቆሻሻ ማዕት የጀርም ጥርቅም ኢስላምን የጎዳ ለሰው የማይጠቅም እስከ ዛሬ ድረስ ተሸክመናቸው ቆሻሻ እንደሆኑ ያላስተዋልናቸው ተራክፈው ሲወጡ ሲቦኑ አየናቸው። ለሙናፊቅ ብሎ ያዘጋጀላቸው ነገም በአኼራ ጥልቅ እሳት አላቸው። ጠንካራው ሙስሊም ግን ዲን ያጠነከረው በቢድአ ማዕት ያልተሸረሸረው በቁርአን በሀዲስ ልቡ የዳበረው የመጣው ቢመጣ ከዲን ከቶ አይረቅም። ዱላ ጥይት ፈርቶ ከኢስላም አይሸሽም። ስቃይ ግፍ መከራ ለእሱ አዲስ አይደለም። ዲን ወይም ሞት ብሎ በዓላማው ጸንቶ በእነሱ ዱላ ወንጀሉን አጽድቶ የእንክርዳዱን ማእት ከስንዴው ለይቶ መከራውን ችሎ ቢገሉትም ሞቶ ረሱሉን አሚን ልክ እንዳስረከቡት ያልተቦጫ